በጽንፈኞች መንደር ሰውነቱ ያልጠና ታዳጊ፣ በዕድሜ ማምሻው መልካም ስራ ብቻ የሚታየው አዛውንት፣ ለልጆቿ ወገቧን ያጎበጠች ባተሌናት በህይወት እንኳ እንኖር ቢሉ አይፈቀድላቸውም። መማር፣ መንቀሳቀስ፣ ወጥቶ መግባትም ቅንጦት ናቸው። በእርግጥም ይህ ቀጠናውን ብቻ ሳይሆን ዓለምን ያስጨነቁ የጽንፈኛና የሽብር ቡድኖች መለያ ነው። ቦኮ ሐራም በናይጄሪያ ከትምህርት ነጥሎ የእልፍ ሕፃናትን ነገ ያጨለመበት አረመኔነት ዓለም የሚዘነገው አይደለም። የዚህ ሁሉ መነሻው እኔ ብቻ ነው። የጋራ አይታሰብም የወል ለንግግርም አይቀርብም። እኔን ብቻ ያስቀደመው የጽንፍ መንገድ ሀገርን ጠፍንጎ ይዞ ዜጋውን ለፈተና ሲያጋልጥ ቆይቷል። በዓለም ታሪክ በኢትዮጵያም ታሪክ እንደምንመለከተው እነዚህ ነውጠኛ ነፃ አውጪ ታጣቂዎች በመጀመሪያ ደረጃ ሰለባ የሚያደርጉት ተጎጂ እንታገልላል የሚሉ የራሳቸውን ሕዝብ ነው። ስለምታገልልህ፣ አግታሃለሁ። ስለምታገልልህ፣ ገልሃለሁ። ስለምታገልልህ ሳትፈቅድልኝ ገብቼ ቆርሼ እበላለሁ፣ እደፍርሃለሁ። እኔም የማደርገው ማንኛውም ነገር ታጋይ ስለሆንኩ ሆሊ ነው፣ ሀላል ነው ይፈቀዳል ብሎ ያስባሉ። ይሄ ኦሮሚያም አለ አማራም አለ ትግራይም ሁሉም ጋር ያለ የፖለቲካችን ብልሽት እኔ ያውቅልሃለው የሚል ካንሰርን ተክሎ ማገገሚያችንን አርቆ መፈወሻችንን እስከ ወዲያኛው አሽሽቶታል። እታገልልህ የሚሉትን ህዝብ እየገደሉ እያቆሰሉና እያሰቃዩ ከሌላው እኩል የሚያራምደውን የእውቀት ብርሃን እየከለከሉ መውጫ መግቢያ ካሳጡት ውለው አድረዋል። ጽንፈኞች ቡድናዊና ግላዊ መሻታቸውን ለመሙላት ሀብት፣ ክብር፣ ዝናና የአቋራጭ ስልጣን ሽተው ከህዝብ ለህዝብ አለመሆናቸውን በሚያረጋግጡበት ሰው ይሉት የተከበረ ፍጡር ሰላሜን ስጡኝ የሚል ንጹሕ ህዝብ በማይመለከተው እሳት ይለበለባል። በማይመለከተው ወላፈን ይቀርፋል። በጽንፈኞቹ ተነጥሎም ጥቃት ይደርስበታል። ወላድ ሕክምና እንዳታገኝ፣ አርሶ አደር የጓጓለትን ማሳ እንዳይቆመኝ፣ ተማሪ ከናፈቀው ትምህርት እንዳይገናኝ፣ መገናኛው ገበያ እንዳይቆም፣ ቢሞት እርሙን እንዳያወጣ፣ ቤድር ቤኮል ደስታውን እንዳይጋራ እያደረገ ከኢኮኖሚው የእድገት ተራ ተፍቆ የቁልቁለት የኩስመና ጉዞውን ተያይዞት ለአንተው ነው እየታገልንልህ ነው ይሉታል። በዓለም እንደታየው ሁሉ የጽንፈኝነት ውሉ ይኸው ነው። በሀሳብ አልባ ፖለቲካ ሀብትና ሥልጣንን ማማተር ብቻ ጽንፈኞች እንታገልልህ ያሉትን ሕዝብ ክብር አዋርደው ገፈው ሲያበቁ ለራሳቸው ይፈልጉታል። ሀገርን፣ ክልሉን፣ ቀይና መንደሩን ሁሉ ወደ ጨለማ የመክተት የከፋ ፈተና እንዲጋፈጥ የማድረግ አሳፋሪ ተግባራቸውን ዛሬም ቀጥለውበታል፣ ለዚያውም በኩራት እየተናገሩለት። ሕዝብ ግን በቃኝ ካለ ሰነባብቷል። በመንገድ መዘጋት ምክንያት የኑሮ ውድነቱ ጣራ ነክቷል። ሪፈር የሚደረጉ በሽተኞች በቀላሉ ወደ ጎንደር መሄድ አልቻሉም። ጎንደር ሳይሆን ሽንፋለ ወንድሞች ጋር መገናኘት አቅቶኛል። ለመከላከያ ስራዊት ብቻ ነው እየተሰጠው። ስለዚህ አስተባብሮ ያስገባል። ኃይል አለን፣ ራሴ እገባለሁ። ከፍርጃ አድጎ የወል የሆነን ሁሉ መናድ ላይ የበረታው ጽንፈኝነት ሀገርን ትንፋሽ አሳጥቷል። የሐሳብ አልባው ፖለቲካ አዙሪት የእኔ ብቻ ውላጅ መከራ ያበቃ ዘንድ መፍትሄው የጽንፈኞቹን የግፍ መንገድ የማይጠረቅ አሳቃቂ ፍላጎት በቅጡ ተረድቶ ተደምሮ ጸንቶ መቆም ነው። ከሁሉ በላይ በጋራ ስለ ጋራ ጉዳይ ማሰብ የሀገር መድህን ነው። በተናጠል የእኔ መንገድ ስቃይ እንጂ ለሀገር እድገት አላተረፈም። በጋራ ቆመን ስለ ሁላችን ስናስብ ያኔ ኢትዮጵያም የናፈቀችውን እረፍት ተጎናስፋ አይቀሬ ብልጽግናዋን ታረጋግጣለች።